አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ እጅነፕላ ቲክቶክ ዩቱዩብ ፔጅ ተከታዮች፣ ሰላም እንደምንከረማችሁ። እንግዲህ ሰሞኑን እኛጋ ወደ አስራ አራት መኪና መጥተዋል። እሱም ጋዝ ስቴሽን ማጣ ላይ ቤንዚንና ውሃ የተቀላቀለበት ነዳጅ ስለሞሉ ነው። በዚህ ሰዓት ሁሉም አብዛኞቹ ማለት ያው ሁሉም እስካሁን ሰባት መኪና የሰራ ናቸው። ጠቅላላ ስፓርክ ብለግ ላይ የውሃ ውሃ እንትን ነበር። ስፓርክ ብለግ ተቀይረዋል። ኢንጀክተሮች ሙሉ ታጥበዋል። ታንከር ታጥቦ እንደገና ፊውል ፓምፕ ከፊውል ፊልተር ጋር ፊውል ፓምፕ ኢንጀክተር ይታጠባል፣ በዋባ ይታጠባል። እንደውም አንዱ እዚ ጋ አለ እንዳለ የምታዩት ይሄ የምታዩት የሁላችሁ ውሃው ምን እንደሚመስል አፈር ነው የሚመስለው። ቤንዚኑ እንዳለ ይሄ ታንክ ታጥቦ አዲስ ቤንዚን አምጥተንለታል። እንደምታዩት አዲስ ቤንዚን አምጥተን አዲስ ቤንዚን ልንሞላለት ነው። በዚህን ሰዓት ያው ፊውል ፓምፕ ይበላሻል። ፊውል ፓምፕ ተደርጎ ተስፌት መኪና ወይም ሞቲሁን አፕ የምንለው እናደርጋለን ከዚህ ቪዲዮ መሴጅ ምንድን ነው? በአሁን ሰዓት በጣም ኦልድ ጋዜ ስቴሽን ወይም ደግሞ ማሐጣዎች ብትርቁ ነው የሚሻሉ። ምክንያቱም እድሳት ላይ አይታችሁ ከሆነ የሚሞሉበት የውጭ ፓምፑ፣ ይሄ ገመዱ ያለበት ፓምፑ የጋዝ ስቴሽን ወይም ደግሞ የማሐጣው ስም ቀለም ዲኮሮች ናቸው እንጂ ኦልድ ኦልዶቹ መሬት ላይ ያለው ጉድጓድ መሬት ላይ ያለው ጉድጓድ ላይ እድሳት አያደርጉም። የውጭም ብቻ ነው ሙሉ ዲኮር ድሳት የሚያደርጉት በዚህ ሰዓት በጣም ለብዙ አመታት የቆየ ጉድጓድ በሚሆንበት ጊዜ መጃሪ ወይም ደግሞ ይሄ ቆሻሻ መሄጃ ያው ታቃላችሁ ላይ ቆሻሻ መሄጃ ጉድጓዶች አሉ። አፈር ላይ ከታች የመገናኘት ባህሪ ስለሚኖረው ቆሻሻ በሚገናኝበት ጊዜ ወደ ታንከሩ እየገባ እንደዚህ እኛ ጋሁን 14 መኪና መጥቷል። ያው ከመንግስት ክስ ተመስርቶባቸው ወጩ በዚህም አንድ እዚህም አለ እዛም ሶስት መኪና አለ ሌላ አራት መኪና እንትን ብለናል። ጨርሰን አወጥተናል። ሶስት ይቀረናል። ሶስቱን እዛን ጨርሳቸዋለን። ከአስራ አራቱ መኪና ሰባቱ ደግሞ ገና ምናልባት ወደኛ ወይም ደግሞ ሌላ ቦታ ሊሄዱ ይችላሉ፣ አይታወቅም። እና ጋዝ ስቴሽኖች፣ አዳዲስ ጋዝ ስቴሽኖች እንድሪስ አይነቱ እንደ ሳኮ ምናምን ዘመናዊና አዲስ ጉድጓዱም አዲስ ሃይዌይ ላይ እንዳሉት አዳዲስ ጋዜቴሽኖች ከተማ ውስጥም አዳዲስ ጋዜቴሽን ጥራቱን የጠበቀ ጋዜቴሽን ብትመርጡ መልካም ነው። ምክንያቱም ያው ሐቃችሁን በመንግስት ቢመለስላችሁም ማስተጋጎሉ፣ ኮምፕሌን ሪፖርት ሸክዋ ማቅረቡ፣ መማለቱ ፕሮሱ ረዥም ነው እና በዚህ መልኩ የጋዜቴሽን እነዚህ ጎድጎድ ያሉ ቦታዎች በዝናብ ራሱ በዝናብ በሚመጣበት ጊዜ ጎድጎድ ያሉ ቦታዎች ውሃ የማስገባት ባህሪ አላቸው። ሁለተኛው ደግሞ ነው ራሱ ጉድጓዱ ኦልድ በሚሆንበት ጊዜ በያራ የሚያልፍበት የቆሻሻ በያራ ከዛ ጋር ስለሚገናኝ ተመሳሳይ ችግር ያመጣል። እንደዚህ ና ይህን ጋዜቴሽን እኛ ጋር አይፍ ነው። እንግዲህ የጋዜቴሽኑ ስም ያው ላይ ፈቀድ ልኝ ይችላል በመንግስት በኩል ይሄ ነው ብሎ ቦታው እንትን ለማለት አሁን ይሄን መኪና ራሱ ያው አይሰራም ኢንጀክሽኖቹ ይታጠባሉ፣ ፓምፑ ይቀየራል፣ እንዳለ የፋይሪንግ ሲስተሙ እንዳለ ይሰራል ማለት ነው። ሶስተኛዋ ማዝዳዋ እዛ ነው ያለችው። አንድ ቺ ሁለት ሶስት ሐሙስ ቀን አራት መኪና አውጥተናል። ሶስት መኪኖች አሉ እዚህ ጋር እየሰራ ናቸው ነው ያሉት እና ኦልድ ጋዝ እስቴሽኖች